አመሰላ ሳሁ እግዚኦ እግዚእነ ጥቀ ተሰብሐ ስምከ በኩሉ ም ስንቢት በእንተ ክርስቶስ ነው። እንዲህ ያለው ደረቅ አዲስ ይባላል። አይሮግ ህጻናት በአንድ ወገን ነው። በዕለተ ሆሳና ሆሳና ባሪያም እያሉ ሲያመሰግኑ ከጊዜው ሳይደርስ እንደደረሰ ሆኖ ተገልጾለት አስቀድሞ ተናግሮታል። አቤቱ ስምህ አራቱ ማዕዘን ፈጽሞ ተመሰገነ። እስመ ተለዓለ በየ ስብሐቲከ መልዕልተ ሰማያት አብየ ስብሐቲከ ሲል ነው። ገናና የሚሆን ጌትነትህ ተመስግኗልና። አንድም እግዚኦ እግዚእነ ስምህ በደቂቃ አዳም ዘንድ ፈጽሞ ተመሰገነ እስመተ ለዓለ ከዚህ አስቀድሞ በመላእክት ዘንድ ተመስግኗልና። አንድም እግዚኦ በቱታኑ ዘንድ ተመሰገነ፣ እስመተ ለዓለ ከዚህ አስቀድሞ በልዑላኑ ዘንድ ተመስግኗልና። ልዑላን ቱታንን ለመላእክት ለደቂቃ አዳም ሰጧል እና ፈደቂ ወህፃናት አስተዳሎ ከስብሃተ መሳይከ ተወከፍ ከተመጠከስ ከህፃናት አንደበት ምስጋናን ተቀበል ማለት፣ በእኒህ አንደበት ተመሰገን። ይህ ህፃናት የሚላቸው የአርባ የሰማንያ ቀን ደቂቅ የሚላቸው የዓመት የሁለት ዓመት ናቸው። ይህስ አይደለም ተሐፅና ያለበት ነው ብሎ ደቂቅ የሚላቸው የአርባ የሰማንያ ቀንና ህፃናት የሚላቸው የዓመት የሁለት ዓመት ናቸው ይለዋል።

የሰውን ልቡና የሰውን ልቡና እንደ ዙፋን ሰውነቱ እንደ ድንኳን ፍትወታት እኩያት አጣው እንደ አጥር እንደ ቅጥር አድርጎ ይገዛ አይነበረም። ጌታ ሰው ከሆነ በኋላ ግን እየወጣ ይሄዳልና እንዲህ አለ። አንድም በእንተ ጸላይ ቢጽ ሐሳቢን ደስ አይበለው ብለ ከመተን ሰጥቶ ለጸላይ ወለ ገፋይ ጸላይ ገፋይ የሚሆን ቢጽ ሐሳቢን ትረታው ትራታው ትመታው ዘንድ እስመ ንሬኢ ሰማያተ ግብረ አጻብዒከ የእጅህ የቃል ፍጥረት የሚሆኑ ሰባቱ ሰማያትን እናያለንና፣ ወርሃ ወከዋክብተ ዘለሊከ ሳረርከ አንተ የፈጠርካቸው ፀሐይ ጨረቃ ከዋክብቱ እናያለንና። ነሳይከ ምንት እቱ ማንሻ አንድም የእጅህ የቃል ፍጥረት የሚሆኑ ሰባቱ ሰማያትን እናያለንና ወርሃ ወከዋክብት ፀሐይ ጨረቃ ከዋክብትን አንተ ፈጠርህ እንላለን እንጂ ይላፈጥራ እንላለንን ምንት ውእቱ ማንሻ አንድም የእጅህ የቃለ ፍጥረት የሚሆኑ ሰባቱ ሰማያትን እናያለንና ፀሐይ ጨረቃ ከዋክብትን አንተ ፈጥርሃልና ምንት ውእቱ ሰብ ከመት ዝግሮ ሰሚወልድ ነው ሰውን በራስ ተዋህዶ ታስበው ዘንድ ምን ቁም ነገር ነው። ወምንትኑ ባለመህያው ከመት ሰውን በራስህ ተዋሄዶ ትጎበኘው ዘንድ ምን ቁም ነገር ነው? መሬት አንተ ወትገብ ውስተ መሬት ተብሎ የተፈረደበት ፈራስ በስፋሽ አይደለምን? ሕቀ አይጸጽኮ መላእክቲከ እንዲህ ሲል ያውቃል። አንድም ሰሚው አብ ነው። ምንቱ እቱ ሰብእ ከምትዝክሮ ሰውን በለጂ ተዋህዶ ታስበው ዘንድ ምንቁም ነገር ነው። ምንትኑ ባለመህያው ከመጽሐፍ ውጭ በለጂ ተዋህዶ ትጎበኘ ዘንድ ምንቁም ነገር ነው። መሬት አንተ በትገብ ውስተ መሬት ተብሎ የተፈረደበት ፈራሽ በስባሽ አይደለምን? ልጅህን እጅግ ጥቂት ከመላይክት አሳንስከው። መላይክት የሃማመያን ኢማማትያን ናቸው። እሱ ግን ምንም በፈቃዱ ቢሆን ታሞ ሙቶ ሶስት መዓልት ሶስት ሌሊት በከርሰ መቃበር አድሮ ፈጥኖ ተነስቷልና ዋህ ይጸረ እድሜ ለረሱ እንዲል። ክብረ ወስብሃተ ወስ ከለልኮ ክብርን የክብር ክብርን ገንዘብ አደረግህለት። አንድም መስቀል ቀኖትን ገንዘብ አደረግህለት። የተባረክ እግዚአብሔር ዘሰሜ የህማመ ወልዱ ህማማ ክብረ ወስብሀት እንዲል ወሴምኮ ስተኩሉ ግብረ እደዊከ በሃያ ሁለቱ ስነ ፍጥረት ሥነፍጥረት አሰለጠንኸው። ወኩሎ አግረርከ ሎቱ ታይተ እገሪሁ ሁሉን በእጁ ጭብጥ በእግሩ እርግጥ አድርገ አስገዛህለት። አባግዐኒ ወኩሎ አልህምተ ላሙን በጉን ሁሉ አስገዛህለት። ወአዲ እንስሳ ዘገዳም በበረሃ ያሉ ድኩላው ቡሆሩን አስገዛህለት። አይዋ ፈሰማይኒ ዋሳ ተባይር በሰማይ የሚበሩ አይፍን አይዋ ፈነ ንስርን በባይር የሚኖሩ አሳ ነባሪን አዞ ጉማሬን አስገዛህለት። ወዘኒ የሐውር ውስተ ፍኖ ተባይር በባይር የሚመላለስን ሁሉ አስገዛህለት። አንደም አባጋኒ ነቢያት ካይናትን ኩሎ አልህምተ ህዝቡን እንስሳ ገዳም አይዛብን አይዋፈ ሰማይኒ መላእክትን አሳ ተባይር በደሴት የሚኖሩትን ዝኒ የሀውር ስተፍኖተ ባይር በባይር የሚነግዱ ነጋዴያንን አስገዛህለት አንድም አባጋአኒ ሐዋርያትን፣ አልህምተ ሰባርኪትን፣ እንስሳ ገዳም ባህታውያንን አይዋፈሰማይ ሰማይ አገንንትን ወአሳ ተባይር በመቃብር ያሉ ስጋትን